ምን አረገች? ሻውን እልጅት ላይ የምትችል ምን አረኳተው ምን አረኳት? እኔ ቤተክርስቲያን ነው። ምን ይቺ ይቺ ገና ለልምጥን ያልደረሰች ልጅ ምኑን እቃ የምታጥብ ከመዞር አንቺ ከመንከራተት አንቺ አታጥቢውም። እኔ እየዞርኩ ነው። እኔ ቤተክርስቲያን፣ ዛሬ ሰንበትም አይደለም። ምሳጉድ ቤተ ክርስቲያኑ ቡጭ ለመሆኑ፣ ቤተ ክርስቲያን ሄደሽ በያይህ ብለሽ ተጠየቅሽ ተናገርሽ? ምን አንተ አንተ ምን እኔ ሴት ነኝ፣ ሴት ሰትዮ ነገር አለ። አንተ አደባባይ እዛ ነው ወደ ቤተ ክርስቲያን በጎች እንደ አንዱ ቤት አንዱ ቤት አንዴ የቅራሪውን አንዴ ቡናውን አቦሉን ትኩሱን ስትይ ስትዞሪ ይሄንን ወሬ ስትቀርሚ ምን የመሳሰሉ በጎች ሊያባሱ ስትሽብኝ፣ ለአንተ እንደዚያ ነው። ገና ተመረሰ፣ ምንድን ነው የሚሻልሽ ነው?

እኔ በምን አሰበሽ ነው? ለምን ትርጋት የሙልክ በይልኛ ሂጂልኝ፣ ሂጂ። ጦሰሽ እየተራሰ ገንዘብ ይስጥ። ምን ምን ገንዘብ ነው የምሰጠኝ? የትኛውን አንተ ንብረት አትይ? የትኛውን መገማገሚያ? የትኛውን ንብረት ይዘሽ መጠሽ ነው ንብረት የአስጠኝ የምትይ? እኔ አንቺ ሰትዮ የምትመከሪ ተሆነ ተመከሪ። እማትመከሪ ተሆነ ግን እኔ ይህቺ ልጅ ብዬሽ ነው ዛሬ ዝም ብዬሽ እየቻልኩሽ። አለ ቤተ ክርስቲያን እንደ ጓደኞቿ እንኳን አላደረስካትም። ሽን የትኛውን እንደው የትኛው ምን አርገላት ነው ልጅ ትስበት እኔ አድሎ ጠባ ጣባ ነጋረቅ ጣባ ነጋረቅ እን ነጋረቅ እንዴ ተገርፌ የሞት ሁኒ ትመጣለህ። ከብቶቹ ወዴት ናቸው? ምን እንደው ምን ብዬሽ ነው እንደው ጥሩ ልጅ ናት ብሎ እንደው እኔ ቆርባል። አሁን ይኸውልሽ፣ እኔ ተናግሬያለሁ። እነዚህን ከብቶች ደግሞ እነዚህን በሮች ጅባ አስበልተሽ ወይ ሌባ አስወስደሽ ጥማድ እንዳታሳጪ። እንደው ጥርስ ልክ አድርጋችሁ ጥርስ ልክ አድርጋችሁ እኔ እኔ እንግዲህ ታንተም አይብስብኝ። ጥርስ ልክ አድርጋችሁ ተናግሬያለሁ። አሁን በጎችን ነርቶ ወደ ከተማ ይዟቸው ሲሄድ አይቻለሁ። ሌባ ብሎኛል ሰው። ከተማ ልዘልቅ ነው፣ ልፈልግ ልሄድ ነው። እነዚህን ከውቶች አደራሽ፣ ጥማድ እንዳታሳጪ፣ በጊዜ ሰብስቢያቸው። እንደው የሰሞኑ ወሬ ይቅርብሽ። መቼም ይሄ ወሬና ቡና ነው። አንቺ ሊደፋሽ የሆነ አደራ አደረ። እንደው ተመከሪ እስቲ፣ ትልቅ ሰው ሁኚ እስቲ። በልትጅ በልተች እስቲ እንደው ሰው ጎረቤትም አይሳቀጥም። እንዲሁ እባክሽ ነው እንደው፣ አደራ እንደው እስከምመለስ። እንኳን በል እንደው ከብቶችንስ ለመሆኑ ስይዛቸዋል? ለመሆኑ ገንዘብ ይዛል? ግን እንደው ከተማ ስትዘልቅ ለምንም ለምንም የቱን ገንዘብ ነው የሚይዘውን? ከተማ ወጥቼ አላውቅም ነው። እኔ ምን አላልኩ ምን አላልኩ። አንቺ ነሽ እንጂ ታንድ ቀን ጀራሽ ነው ለቡና ለምንም ለምንም ቢመጣ ቢያ ያቀናኋት ብር ነበረችኝ። እቺ እንቺ ነው ያዝና ሂድ። አንቺማ ታቀኛለሽ እንጂ እኔ እንጂ እናቴን ቆርፎስ እንደው ታቀኛለሽ። አንቺማ ያቀናሽ እንደሆነ እኔ እንደው በዚህ በጠፋ ጊዜ እንደው እስኪ ራስክን እየጠበክ እንደ እስኪ እንደው አንዱ ደሞ፣ አንቺ ለኔ አታስቢ፣ ከብቶችን በጊዜ ሰብስቢ። ይችን ልጅ ግን ታያት። ሰው ትምህርቱን ተማር ተማር ተማርልኝ ይላል። አንቺ ለምን ተማርሽ ብለሽ ይችን ተና ልጃችን እንኳን አደራ ነሽ፣ በጊዜ ሰብስቢ። እኔ ተናገራለሁ እንዴ ሰብስባችኋለሁ እንዴ አንተ ንረፍቱ በመዋሩ ሳዳ ለማይለም ነው ስማምን

ሰዎች እንደው ጥርግ ብለው ተቤት ጠፍተው በእነሱ ቁም ስጋያችን እንሰነይ፣ ምንም ያልፈለግንበት ቦታ የለም። አሁን ዛሬ ወደ ከተማ ዘልቄ ያጀ ሰው ሌባ ምናምን ሲነዳቸው ታይቷል ተብሎ ወደ ከተማ ልዝለቀው

ይዘኝድ ተመልስ የምትለኝ ምንድ ነው? በምት የት እየሄድክ ነው? ምን አገባህ? እኔ እኮ ለአንተ አስቤ ነው። እኔ ውስጥ ብዙ ሰዓት አለ። ሰረት እየተመልሸ ቤት እጄ እንዲህ እንዲህ ነው ነገሩ። መናገር አላቃተኝ። ተው፣ ቦታ አሳየን። አንገራግረ እናገራለሁ የፈሰተኝ በቆሎ እሱን ሰጠው። አረ፣ ተው ግን፣ ተው ተውን፣ ተው የሚባል ነገር የለም እናገራለሁ። አለበለዚያም አንተ እንዴ! እየተንከራተስኩ እየመጣው እንደ ውሻ ተበረኛል። አቤት ውበት፣ አቤት ድምቀት! ይኸውልህማ

የሆነ የደበቁ ነገርማ አለ። ቻላንድማ እንደዚህ ወደ ከተማ በሮ ተገይዞ እየተሳሳውቁ ምንድን ነው? ሰው ደግሞ ምንም ሊነግረኝ አልቻለም። ይህን ነገርማ ወደ ላይ መንደር ሂጅ አጣርቼ መምጣት አለብኝ። የደበቁኝ ነገር አለ። አንቺ ቶኒ ቶኒ ንሽማ እሱን የወጣውን ዕቃ ጣጥበሽ እሳት ስታገይዥ ጠብቂኝ። ላይ መንደር ደርሽ መጣውሽ ተብሎ ነው የምመጣው አታ

ዛሬ ምን እንደሆነ ዋርስያ ያለ ነገር እንደው ነው የሚይዙት። ደግሞ ገራፊ ባሊ ደግሞ ተሰማ ደግሞ በየመንደሩ ወደሽ እንደዚህ ደግሞ እንደው እንዳትናገር

እንደው ይሄን ጥቁር ቡና አልጣጣም። ይች ነገር ብቻ ተወጣና ደብቀኝ ትሆን እንጂ እንደው ይሄን ጥቁር ቡና አልጣጣት። አይ ከፍላችሁ ወደ ላይ አለ። አይ ወለል ይሻላችኋል አለ። ይኖራል ወደ ላይ ከፍ ብላችሁ ይኖራል አይደለም እንደው እንደነገርኳችሁ እኔ የእሷ ቀን ሰው ነው። እንደው ስንት ወንዝ አቋርጬ የመጡ ስንትና ስንት ወንዝ አቋርጬ የመጡ እና አላውቀውም፣ ምን አገሩ አዲስ ነኝ። እንደ እዚህ ችሎ ጉዬ ትስረም ምናምን እንደው ውድቅ ብይባለሁ። አይ ይሄማ የባለ ትዳር ቤት ነው፣ ማደራ ይቻላል እና እንደው ምን ያህል የአንድ ጋር የጊዜ በ

ሰው አለ ባለቤት የሚመጣል? ዛሬ ነው የሚመጣ ከሰዓት ረዲ ከተማ ድሮስ የከተማ